የአገዛዙ አረመኒያዊ ተግባር ዛሬም ቀጥሏል። ዛሬ በራያ ግንባር ቀጠና አንድ ሴት ታጋይ ከተሰዋች በኋላ የአገዛዙ ወታደሮች ጡቷን ቆርጠው ጥለዋታል። በተመሳሳይ ከቀናት በፊት በጎጃም እንዲሁ አንድ ሴት ታጋይ ቆስላ በጥላት እጅ ከወደቀች በኋላም ጡቷንና ሌሎች የሰውነት አካሏ ላይ በስለት በመውጋት ጥለዋታል። አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለ የሚለውን መረጃውን አጠናቅረን ይዘን ቀርብናል። ጤና ይስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናመሻችሁ። በዚህ ምሽት ከወታደራዊ ምንጮቻችን የደረሱን መረጃዎችን አሰናድተን ይዘን ቀርብናል። መረጃዎቻችንን እስከ ፍጻሜ እንድትከታተሉ ከወዲሁ እንጋብዛለን። አብራችሁን ቆዩ። የጸረ አማራው ብልጽግና ቡድን ኃይል ጥቅምት 2 2018 ዓ የአማራ ፋናው ብሔራዊ ኃይል ምዕራብ አማራ ቀጠና የአጼ ቴዎድሮስ እዝ ራስ ብትወደድ መንገሻ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በዓለም ዋሴ በውጊያ ቆስላ በጥላት እጅ ከወደቀች በኋላ የጥላት ኃይልም በእጁ የወደቀችውን ፋኖ በዓለም ዋሴን በአሰቃቂ ሁኔታ የሰውነት አካሏን በጩቤ ወቅቶ መጣሉ አይዘነጋም። በተመሳሳይ በዛሬው ዕለት በራያ ግንባር አንዲት ሴት ታጋይን ከሞራልና ከእምነት እንዲሁም ከአለ አቀፍ የጦር ሕግ ባፈነገጠ መልኩ ጡቶቿንና እጇን በመቁረጥ ጥሏት ተገኝቷል። ፋኖ የአገዛዙ ወታደሮችን በገፍ ማርኮ ከአለም አቀፍ የምርኮኞች አያያዝ ህገ ደንብ በላይ አማራዊ ሴትን ባከበረ መልኩ ተንከባክቦ ይዛል። በተመሳሳይ የአገዛዙ ኃይል በውጊያ ወቅት ከስንት አንድ ቆስሎ የተማረከ ፋኖ ካገኘም በአሰቃቂ ሁኔታ አራዊትነታዊ ባህሪውን ያሳያል። ፋኖ ትዕግስት ወዳጀ ይመር ትባላለች። አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክዝ የምስራቅ አማራ ኮር አንድ ሐውጃኖ ክፍለጦር ሶስተኛ ሻለቃ አባል ናት። እዙ በራያ ግንባር ከጥላት ጋር ያደረገ ባለው ተጋድሎ መካከል በጮቢ በር ላይ ከጥላት ጋር አንገት ለአንገት ተናንቃ ትሰዋለችም። ያገዛዙ ሰራዊት የተሰዋችውን ፋኖ አስከሬንን ጡቷንና እጇን በመቁረጥ አሰቃቂ የሆነ ድርጊት ፈጽሟል። ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም በመልበስ በአማራ ክልል ስምሪት ተሰጥቶታል። ከአርባ በላይ በሆነ ዙር ሰልጥኖ የተመረቀው የኦሮሚያ ልዩ ኃይል ተመናምኖ ሊፈርስ ጫፍ የደረሰውን መከላከያ ሰራዊቱን እንዲተካ ነው መለዮ ልብሱን በመልበስ በአማራ ክልል እንዲሰማራ የተደረገው ሲሉ የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በወለጋ ምድር በአማራ ተወላጆች ላይ አሰቃቂ ግፍ ሲፈጽም የነበረው የኦሮሚያ ልዩ ኃይል የመከላከያ ሰራዊት መለዮ ልብስ ለብሶ ከመከላከያው ጋር ተቀላቅሎ ወደ አማራ ክልል ገብቶ በደረሰባቸው አካባቢዎች ተመሳሳይ ድርጊቱን መፈጸም ጀምሯል። ጥቅምት 2 2018 ዓ ም ለተውሂድ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጥና የአጼ ቴዎድሮስ እዝ ራስ ብትወደድ መንገሻ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ ባለሟሴ በውጊያ ቆስላ በጠላት እጅ የወደቀ ሲሆን የጠላት ኃይል በእጁ የወደቀችውን ፋኖ በዓለምን በአሰቃቂ ሁኔታ በጩቤ የሰውነት አካሏን ደጋግሞ በመውጋት ገድሎ ጥሎ አሸሽቷል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር አንድ ሐውጃኖ ክፍለ ጦር ሦስተኛ ሻለቃ አባል የሆነችው ፋኖ ትዕግስት ወዳጅ ወይመር ዛሬ ጥቅምት 7 2018 ዓ ም በራያ ግንባር ልዩ ቦታው ጮቢበር ላይ በተደረገ ውጊያ ክቡር መስዋዕትነትን ተቀብላለችም። የአገዛዙ ወታደሮች የዝችን ሰማዕት አስከሬን ጡቷን እና እጇን በመቁረጥ እጅግ አሰቃቂ ድርጊት ፈጽመዋል። አገዛዙ ከወትሮ በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለም? ይህንን በሚመለከት አመሻሹን ወታደራዊ ምንጮቻችን ጥብቅ የሆነ መረጃ አስተላልፈዋል። መረጃው ረዘም ያለ ነው። በጽሞና ተከታተሉት ዘንድ ከወዲሁ እንጋብዛለን። አገዛዙ ከወትሮው በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶችን እንዴትና ለምን ሊፈጽም ቻለም? ነውረኛው የብልጽግና ቡድን 2013 ዓም ህወሀት ላይ ጥቃት ለመሰንዘር ከሰራቸው ስራዎች መካከል አንዱ መከላከያ ሰራዊቱ በልህና በቁጭት ተነሳስቶ የጠነከረ እርምጃ እንዲወስድ ማድረግ ነበረም። በዚህም ከሰሜን እዝ ጥቃት ጋር ተያይዞ ሰራዊቱን አጋድመው ኦራል ነዱበት፣ ገበሬው በማጭድ የሰራዊቱን አንገት ቆራርጦ ጣለው፣ የትግራይ እናቶች የቆሰሉ የመከላከያ ሰራዊት አባላት ላይ በርበሬ ደፉባቸው ወዘተ የሚሉ ፕሮፓጋንዳዎች በከፍተኛ ባለስልጣናትና አገዛዞ በሚዘውራቸው ሚዲያዎች ጭምር በሰፊው ተሰርቶባቸዋል። በእርግጥ ድርጊቱ በተባለው ልክ ስለመፈጸሙና ስላለመፈጸሙ እስካሁን በገለልተኛ ካል የተጣራ ነገር ባይኖርም በዚህ የተበሳጨው ቀሪው ሰራዊት በልህና በቁጭት ዳግም ተደራጅቶ አጽፋው እርምጃ በመውሰድ በጥቂት ቀናት ውስጥ የህወሀት አመራሮችን ከመቀለህ ወደ ቆላ ተምቤን አውርዷቸዋል። እና አብይ አህመድና ቡድኑ ጓዶችህ በአሰቃቂ ሁኔታ ተጠቁ በሚል በሰራዊቱ ላይ ባሰሩት ከፍተኛ የሆነም የኢንዶክትሪኔሽን ስራ ለጊዜው የሚፈልጉትን በጥቂቱ አሳክተዋል። በተመሳሳይ ይኸው ነውረኛ የሆነው የብልጽግና ቡድን ሁለተኛ ዓመቱን በተሻገረው በአማራ ክልል ጦርነት የፋኖን ክንድ መቋቋም ሲያቅተው አርሶ አደሮችን በአሰቃቂ ሁኔታ ገድሎ አስከሬናቸውን በተሽከርካሪ ጭምር ሲጎትት የታየባቸው ቦታዎች አሉ። ለምሳሌ ጎንደር፣ ደብረታቦር ዙሪያ። በተጨማሪም ቆስለው የተገኙ ፋኖዎችን ይዞ በአሰቃቂ ሁኔታ አሰቃይቶ የገደለበት ሁኔታ አለ። ለምሳሌ ከወልድያ በቅርብ እርቀት ዶሮ ግብር ላይ ሲዋጋ ቆስሎ የተማረከ ፋኖ ሞላም አገዛዙ እነዚህንና መሰል ከሞራልና ከእሴት እንዲሁም ከዓለም አቀፍ የጦር ሕጎች በማፈንገጥ የሚፈጽመው አውሬያዊ ድርጊት በአማራ ጥላቻ የሰከረ መሆኑን በገሃድ የሚያሳዩ ናቸው። ነገር ግን ሰሞኑን በተለየ ሁኔታ እንዴት ተመሳሳይ የሆነ ድርጊት ሊፈጽም ቻለም? እሱንም ከአምስት መቶ በላይ የሚሆኑ ምርኮኞች በፋኖ እጅ እንደሚገኙ እያወቀ በዚህ ልክ የተሰዉ ታጋዮችን ጡት በመቁረጥ ምን ሊያስፈጽም አስቦ ነው? ከምንጮቻችን የደረሰን መረጃ እንዲህ እያለ ይተነትናል። በአማራ ክልል በንጹሐን ላይና እንደ አጋጣሚ ከስንት አንድ ቆስለው በሚማረኩ የፋኖ አባላት ላይ ከሞራልና ከእሴት ከባህልና ከእምነት እንዲሁም ከዓለም አቀፍ የጦር ህግ መርህ ባፈነገጠ መልኩ አሰቃቂ የሆነ ግፍ በመፈጸም በእጃ ዙር ፋኖ ተመሳሳይ የሆነ አጽፋዊ እርምጃ በመከላከያ ሰራዊቱ ላይ እንዲፈጽም እየሰራ ነው። ፋኖ በቁጣና በል ተሞልቶ በሚማርካቸው ወታደሮች ላይ አገዛዙ በሚያስበው ልክ ግፍ ፈጽሞ ቢያሳይ፣ አገዛዙ ይህንን ድርጊት ቀሪውን ሰራዊት ለመቀስቀሻ ይጠቀምበታል። አሁን ላይ መከላከያ ሰራዊቱ ከወደ ፋኖ የሚሰነዘረበትን ጥቃት መቋቋም አልቻለም። መከላከያ ሰራዊቱ በየአውደ ውጊያው ጠንክሮ ከመዋጋት ይልቅ ደቂቃዎች ሳይቆይ ይፈርሳል። ፋኖ ምርኮኞች እንደሚቀበልና እንደሚንከባከብ ሁሉም የመከላከያ ሰራዊት በሚገባ ተረድቷል። በዚህ ምክንያት በውጊያ ብቻ ሳይሆን በአዘቦት ቀንም ባገኛት መሽሎኪያ መንገድ ተጠቅሞ እድል ከገጠመው ከነትጥቁ ተጥቆ ካለበለዚያ ግን ባዶ እጁንም እየፈረሰ ለፋኖ እጁን የሚሰጠው ሰራዊት ቁጥር ከቀን ወደ ቀን ጨምሯል። በውጊያ ሰዓት ጠንክሮ ከመዋጋት ይልቅ ባገኘው አመቺ ሁኔታ እጁን ለፋኖ የሚሰጠው የሰራዊት ብዛት የትየለለ ነው። ይህ ድርጊት አገዛዙን አስደንግጦታል። የሰራዊቱ መናድና፣ መፍረስ የመዋጋት ሞራል ማጣት አራት ኪሎ ያለውን ኃይል እንቅልፍ ነስቶታል። መከላከያ ሰራዊቱ እጅ ብሰጥም ፋኖ አይገለኝም በሚል በፋኖ ያለውን እምነት ለመሸርሸርና በተሰጠው የግዳጅ ቀጠና ተስፋ ቆርጦ የሞት ሽረት ውጊያ እንዲያደርግ አገዛዙ አለኝ የሚለውን የመጨረሻ ካርድ መጿል ከስንት አንድ እንደ አጋጣሚ የሚማረኩ የፋኖ አባላት ላይ አሰቃቂ ግፍ በመፈጸምና ምስሉን በሚዲያ በመልቀቅ በፋኖ ዘንድ ቁጣን ለመቀስቀስ የሚለው ነው። በእርግጥ አገዛዙ በአማራ ጥላቻ የሰከረ ስለሆነ እንዲህ አይነት ጥቃት ተፈጸመብህ በሚል የራሱን ሰራዊት ለማነሳሳት ከስንት አንድ እንደ አጋጣሚ በሚማርካቸው የፋኖ አባላት ላይ አሰቃቂ ግፍ በመፈጸም ፋኖ በእጃ ዙር አጸፈው እርምጃ ሲፈጽምበት ቅስቀሳ በማድረግ ከመጠቀም በዘለለ የጥላቻ እርካታውን ያስፈጽምበታል። ይህንንም ዝግጅት ያስፈጽሙ ዘንድ ወለጋ ላይ የአማራ ተወላጆችን ቤት ውስጥ ዘግቶ በሳስ ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ ከሳምንት በፊት ወደ አማራ ክልል ተሰማርቷል። ይህ ገና በስልጠና ካምፖስ እንዳለ የአማራን ሕዝብ እንዲጨፈጭፍ በጥላቻ ኢንዶክትሪኔሽን የሚሞላው የኦሮሚያ ልዩ ኃይል መከላከያውን ተቀላቅሎ በአማራ ክልል ከተሰማራ ሳምንታት ወዲህ በጎጃምና በወሎ ቀጠናዎች እንደ አጋጣሚ ቆስለው በተማረኩ በሁለት ሴት የፋኑ አባላት ላይ ከጦር ሕግና ከባህል እንዲሁም ከእምነት ባፈነገጠ መልኩ ጡት በመቁረጥና የሰውነት አካላቸውን በመበጣጠስ አሰቃቂ ድርጊት ፈጽመዋል። በዚህ መልኩ አሰቃቂ ግፎችን በመፈጸም ፋኖ በቁጣ ተነሳስቶ በያዛቸውና ወደፊትም እጅ በሚሰጡ የመከላከያ ሰራዊት አባላት ላይ አጽፋዊ ድርጊት እንዲፈጽም የማነሳሳት ሴራ አንድ አካል ነው። ፋኖ በአገዛዙ እቅድ መሰረት አጽፋዊ እርምጃ ቢወስድ፣ አንደኛ አገዛዙ ለቀረው ሰራዊት ጓዶቻችሁ ተጠቁ፣ አሰቃቂ ግፍ ተፈጸመባቸው በሚል ከፍተኛ ቅስቀሳ በማካሄድ ሰራዊቱ በልህ ጠንክሮ እንዲዋጋ ማድረግ ሁለተኛ፣ ፋኖ አጸፋዊ እርምጃ ቢወስድ እጃቸውን ለመስጠት ያቀዱና የጀመሩ የመከላከያ ሰራዊት አባላት በፍርሃት ውሳኔያቸውን እንዲያጥፉ ማድረግ ሶስተኛም ፋኖ ምርኮኞች ላይ አሰቃቂ ግፍ ፈጸመ በሚል በሀገሪቱ በጀት የተገዙ ሎቢስቶችን ተጠቅሞ ፋኖን ባለም አቀፍ ደረጃ በአሸባሪነት እንዲፈረጅ ለማድረግ። አራተኛና የመጨረሻው አገዛዙ በውጊያ በተሰው በፋኖ አስከሬን ላይ ይህንን ዘግናኝ ድርጊት እንዲፈጽሙ እያስደረገ ያለው ከኦሮሚያ ባስመጣቸው የኦሮሚያ ልዩ ኃይል አባላት ነው። ይህም በአማራና በኦሮሞ ህዝብ መካከል የብሔር ግጭት በመቀስቀስ እድሜውን ማራዘም ወይንም አስቀድሞ የተዘጋጀበትን ኦሮሚያ የምትባል ሀገርን እውን ማድረግ የመገ የሚለን ካርዱን መምዘዝ ይህ የኖረኛው ብልጽግና ቡድን የመጨረሻና የማይቀረው ካርዱ ነው። የተከበራችሁ አድማጭ ተመልካቾቻችን ወታደራዊ ምንጫችን በዚህ ምሽት ያጋሩንን መረጃ ወደ እናንተ አደረስናችሁም። መረጃው ይህንን ይመስላል።